አሰላም አለይኩም ወረህመቱላሂ ወበረካቱ ወደና የተወደዳችሁ እየተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ሰላም ናችሁልኝ? ሰላም ናችሁ? ጠፍቻለሁ፣ ጠፍቻለሁ። በነገራችን ላይ እየጠፋሁኝ ነው ማለት ነው ምም እንግዲህ ብዙ እየሰራሁኝም አይደለም ማለት ነው እና ውድ ውጪ እየጠፋሁ ነው። ለማንኛውም እየመጣሁ ነው። እንግዲህ እየመጣ ነው ብለን ነው እና ለሁላችሁ እንዳይደብራችሁ ማለት ነው። ሰላም ሰላም ብያለሁ። በድጋሚ ሰላም ለእናንተ ይሁን። ምልላችሁ መሰላችሁ ማሮች፣ ወርቆች፣ ፍቅሮች ማለት ነው። ለቤት አዲሱ የሆናችሁ ላይክ፣ ሰብስክራይብ፣ እንዲሁም ሼር ኮሜንት በማድረግ ቤተሰብ ይሁን ይላለሁ ማለት ነው። እና ምልላችሁ መሰላችሁ ማለት ነው። ዛሬውን አዲስ ነገር አግኝቶ ይዞ መጣ መሰላችሁ። እና በቀደም ማለት ነው ልብስ ምናምን እየረተብን ነው መዳማችን የሆነ እንትን ሰጠችን ነው ማለት ነው። እዛ የሆነ ልብስ ምናምን ስናስተካከል ምናምን እንደዚህ የከራረሙ ክሬሞች፣ ሜካፕ ምንም የቀረ ነገር የለም። ሁሉን ነገር እያስተካከልን ያለ እንትን አለ ማለት ነው። ከዛ እሱን ስናስተካክል የሆነ አለ አይደለ? እንትን ጊዜ ያለቀበት እንትን ነው እና ቢያንስ አንድ ሁለት ሶስት ነው አለው። ክሬምም አለው ማለት ነው። ያን ክሬም እኔ ብዙ ጊዜ ክሬም አልቀባም ያለኝን ነገር ራሱ እነዚህን ዝም ብዬ በእንትን ነው መቀባቸው ማለት ነው። በየሆነ ግሬን ሲያመኝ ሲነሳብኝ ነው እራሱ እንትን የምጠቀመው እና እነዚህ ደግሞ የእንትን ናቸው፣ የእንትን ክሬም ናቸው። የዚህ ሀገር ክሬም አይደለም፣ የፈረንሳ ክሬም ናቸው ማለት ነው። ለእግር ጥሩ ነው፣ መድኃኒት ነው ብሎኝ ነው ለስ ብለው ነው የሰጡኝ ማለት ነው። በፊት ቆይቷል እራሱ ዓመት ምናምን ሊሆነው ነው ግን አላለቅበትም አንደኛ ለጉልበቴ የሚሆንሰን ነው የማይሰጠት ማለት ነው እና ብልዳቸው ፈልግ የመሰላችሁ ፓናዶል ምናምን አለ ፓናዶል ደግሞ ዛ የውጭ የእነሱ የሀገራቸው ፓናዶል ነው። አንድ ሺ ግራም የሚገርማችሁ ማለት ነው እኔ ባልጥሎ አሳያችሁ ነበረ ማለት ነው እና አንድ ሺ ግራም ነው ያ አንድ ሺ ግራም እንግዲህ ምግብ ለማይበላ ሰው ወይም ደግሞ ምግብ ሰዓት በሉ ቢያንስ በስድስት ሰዓት ፈርቅ አለው ካላእንትን መብያ ያለው መውሰጃ ማለት ነው። እስከ ስድስት ሰዓት ድረስ ከስድስት ሰዓት በኋላ ካልተሻለ መልሳቸው ስድስት ሰዓት ነው የምትወስዱት ነው የሚለው ማለት ነው እና ልሙሂም ያነ መድኃኒትን የመድኃኒቱን ከዚህ በፊት እየወሰድኩኝ እየሰጠችኝ ራስን ሲያመኝ በጣም ገረመኝ። ወደ ሁለት ሶስት ወስጄ ማለት ነው ከዛም የዛሬ ሁለት ዓመት አካባቢ ነው እንግዲህ ያንን የዛሬ ሁለት ዓመት የወሰድኩት ሰርቶ ከሆነ በዛም ብዙ ግራ እያጋባኝ ማለት ነው። ግራ እያጋባኝ በትንሽ ካሜራ ይቀርባል በጣም ነገር ያንን ካሜራ እንትን ምንድነው? ሰው የሚባለው እንደ እንትን ተነፋ እንደ ካሜራ ማለት ነው። በኋላ ያደረኩት እና እንደዚህ ቪዲዮ ላይ ነበር። ከዛ የዛሬ ሁለት ዓመት ወዲያው እንደመጣሁ ሰማን ማለት ነው። በስድስተኛ ወር በሰባተኛ ወር ምናምን አካባቢ በጣም ራሴን ሲያመኝ ነበር እና ስለምጨናነቅ እንደዛ ሲሆነብኝ ያን መድኃኒት የሁለቴ ሶስቴ ወሰድኩኝ። ከዛ በቀደም ፓናዶል ምናምን ብዬ ጠየቅኩኝ ደግሜ ማለት ነው። አስራ አምስት ብር ሀያ ብር አውጥቼ ብገዛ እራሴ ይሻለኛል። እና ያ የዛሬ ሁለት ዓመት እኔ ሳልመጣ በፊት ነው መድኃኒቱ እቃው ካርቶን ውስጥ የተቀመጠው ማለት ነው። ጓደኛዬ ናት ፓናዶል ምናምን ብላ ጠየቀችኝ። ለሰውየው ለሰውየው ፓናዶል የኤክስትራ የሚባለው ማለት ነው አረቦች የሚጠቀሙት የዚህ ሀገር ማለት ነው። እኛም ጋር አለ፣ ኢትዮጵያም አለ ቀዩ እና ነጩ ማለት ነው። እሱን ለሰውየው የተገዛ አለ የሰራተኛ ፓናዶል የሚሰጠው አንድ ሺህ ግራም አንደኛው ሽጉጥ ቀኒና ነው የሚመስለው አንድኛው የነጩን ፓናዶል ነው የሚመስለው፣ ግን ልነግራችሁ አልችልም ማለት ነው። እና ያንን ከኒና መልሳ ያንን የዛሬ ሁለት ዓመት የነበረውን ከኒና መልሳ ሰጠችኝ ማለት ነው። እንግዲህ ከዛሬ ሁለት ዓመት በፊት ነው መድኃኒቱ ቁጭ ብሎ ያለው ማለት ነው። እኔ ደግሞ ያን የዛሬ ሁለት ዓመቱን ሳይሆን መቁጠር ያለብኝ ይሄ ፓናዶል መቼ ነው ቁጭ ያለው እዛ ቦታ ላይ ነው። እና ያን ፓናዶል ሳየው በጣም ከባድ ነው ፎቶን ስች እዚህ ላይ ታብሌ ልሰራበታለሁኝ ማለት ነው፣ ታዩታላችሁ የፓናድወሉን ስራ እና፣ በጣም ከባድ ነው፣ ከጤር ነው ማለት ነው። እና ምን ሆነ ምን ተፈጠረ? በመጨረሻም ማለት ነው ያን ፓናዶወል ስትሰጠኝ ምንም ምንም አላልኩኝ፣ ዝም ብዬ ተቀበልኳት። ልጁ መጣ፣ የእሷዋ ልጅ እዚህ ከብት ብቻው ስር የሆነ ቆስለት ቆስሎበታል። ሙቀቱ ጋራ ሰውነቱ ወፍራም ስለሆነ በሙቀቱ የተነሳ ማለት ነው እንትን ብሎበታል ሀራራ በጣም ትን ስላለ እንትን ብሏል። ምን ቢያደረጋጥሩም እኔ ተቀብዬ ነጻ ጥብዬ የመጣሁት አልዋጥኩትም ከኝ ነው አስቀምጫዋል ዝም ብዬ ማለት ነው ለመጀረቢያው። እሱ ግን ልጁ እዛ ቦታ ላይ እየተቀመጠ እንግዲህ የዘጠኝ አመት ልጅ ነው ይሄ አስራ አመት አስራ ምናምን አመት ያደረ ልጅ አይደለም ትንሽ ልጅ እህቲቱ አስር አመቷ አስራ አንደኛ አመቷ ናት። እሷ ምግብ እንኳን ሲቀርብ የምግቡን እንትን ላይ ነው የምታየው። ከውጭ ሲመጣ ወረቀት ከውጭ ከመጣ የሱ ወረቀት ነው ምታየው፣ ሰላሂቱን የምታየው ማለት ነው። እና ምግብ ማንኛውንም ምግብ ልጁ ይበላ ነበር አንስቶ ማለት ነው። አሁን ላይ እህቲቱ ስንነግረው እኔም ደጋግሜ ስለምነግረው ይህን ምነግረው አይተ ነው መብላት የወደቀ ምግብ ይህን እንትን የከረመ ምግብ በልተ እንዳትታመም ስለው ከዛ ያ ወረቀት ያንን እንትን ስላየ ወረቀቱን እንትን ሰለህቱ ሲያየው ያ ያ መድሃኒት ክሬሙ ማለት ነው። የዚህ አይነት ክሬም ሆኖ ሌላ ነው እና እሱ ክሬም የሄደ ነው ጊዜው ማለት ነው። አላሁ አክበር ጊዜው የሄደ ነው እና ምን ቢላ ጥሩ ነው። ልገሌ ነው እንዴ መድኒት፣ ይሄንን ያለቀበት መድሃኒት መቀበል ልገሌ ነው እንዴ? ይላታል አያቱን ማለት ነው። እኔ ደግሞ ምንም ነገር አላልኳትም። ተቀበልኳት አይ ሰሞጣ አይታ ዝምልክለይ ነው ወይስ ምልክለይ ነው ምናምን ብዬ መድሃኒቱን ወሰድሽ ወሰርሱ መንብላት ጠይቀኛለን ብዬ መድሃኒቱን ይዤ ገባሁኝ ማለት ነው። እና አጅሪት እሷ ማየት የሚል ወረቀቱን አይተዋለይ ግን እንዲያለቀበት እያየ ያምፓለድወን ለኔ ሰጥቼ ማለት ነው። ጓደኛዬም ያን ክሬም የተባለ ክሬም ተቀብታ ይሄንን እጇን የተቀባችሁ ይሄንን ምን እንደመሰለ ልነግራችሁ አልችልም። ወላሂ ነው የምላቸው፣ በጣም በጣም በጣም የሚያሳዝን ማለት ነው። በቃ የሆነ ሂና ስንቀባ ሂና የተበላሸ ሂና ስንቀባ ሰውነታችንን ትሆን ለጭቅንጭት ነው እንድ ቁልቋል ሲነካ ሰውነታችንን ንተበጠበ የለ ልክ እንደዚያ ማለት ነው። እንዳለ ተንተበተበ ተንተበተበ። ሰውነቷ ምን ነካት ነው ምናምን ስላት፣ አይ የነካሁትም ነገር የለም ከደም ነው የተቀባሁት። ሳሙና እንትን ን ያለበት ሳሙና ታጥበሽ እንደሆን ምናምን ስላት፣ ምንም ሳሙና አልታጠብኩም ሸዋሮስ ደን እማ ሸዋር ውስጥ ጥንትናለች ታጥባ ስጨርስ ምናምን ተቀባችሁ። ማታውኑ ነው ያሳከከት የጀመራት። ጠዋት ላይ ስትነሳ አይሰሩ ተሰርታለ ጆን ማለት ነው። አይሰሩ ተሰርታለ እና በዚህ አጋጣሚ የምንላችሁ ነው የምትሰጡትን ክሬም የምትሰጡትን ከኒና አናዶወል ብላችሁ ስጠይቁ፣ ወላሂ እኛ አብዛኞቻችን በገንዘብ የገንዘብ ጥረት እንደሚይዘን ማለት ነው፣ ግን ራሳችንን እየጎዳን እንደሆነ አናውቅም። እኛ ገንዘብ ገንዘብ ስንል ግን የምንጎዳበትና የምንወርቅበት መንገድ እያወቅን አይደለም። በአሁኑ ሰዓት ማለት ነው እኔ የዛሬ ሁለት ሳምንት የዛሬ ሳምንት አካባቢ ማለት ነው የዛሬ ሳምንት አካባቢ የዛሬ ሁለት ሳምንት ነው እና አመመኝ። ወላሂ አሞኝ ነገራችኋለሁ። ዶ አድርጉልኝ ምናምን እያልኳችሁ እና ተኝቼ ነበረ። ከዚህ ቸርጋ መውረድ አልችልም፣ ማቅናት አልችልም ማለት ነው እና አሞኝ ምን ሆንኩ መሰላችሁ? እንደዛ ሲያመኝ በጣም ነው እንትን ያልኩት የተሰቃየሁት ግን በሳምንቱ ሰኞ ለጅማት እስከ ጅማት ድረስ ተኝቼ ማለት ነው፣ እስከ ቅዳሜ ድረስ ነው የተኛሁት። ቅዳሜ ሴትዮዋ መታ ስራ ትገቢያለሽ አትገቢም ነው ያለችኝ። ተነስቼ ቁጭ ብዬ እንደ ብዬ ሸዋር እራሱ ሸዋር መውሰድ አልቻለሁ፣ ምክንያቱም ወገቤን ስለሆነ አሞኝ የነበረው። አይ ነው ስራ መስራት አልጀምር አልፈልግም፣ ዛሬ በጣም አሞኛል። ጭራሹን እኔ ቢሻለኝ፣ እኔ ከአንቺ አልደርስም። ተነሽ የምትይኝ አልጠብቅም፣ እራሴ ተነስቼ ስራ የምሰራ ሰው ነኝ። ገንዘብ ገንዘብ ና ያንችን ጽድያ ስል እኔ ልሞት ነው ወይ ሰራተኛ ኢንኮም ደ ያስመጣል ደሞ ዚ ምን ስለዚህ ራሳችንን ብንጠበቅ አሪፍ ነው። ፓናዶል ደግሞ ርካሽ ነው። አስራ አምስት ብር እስከ ሀያ ብር ቢሆን ነው ትንሽ ነው። ስለዚህ የእነሱን የከረመ ፓናዶል ወስደህ ከምንታመምና በሽታ ከምናመጣ ከምንሞት በራሳችን በሀያ ብር ገዝተን ብንጠቀም ማለት ነው። አብሶ በባነዶል ላይ እና ደግሞ እነዚህ ክሬማ ክሬም ምናምን የሚባሉ ነገሮች እንዳትጠቀሙ በፍጹም። እነሱ በቅቶናል፣ አንፈልግም፣ ውሰዱ፣ ወስዱ፣ ምናምን ብለው የሚሰጧችሁን ነገር እንዳትቀበሉ። ምክንያቱም እነሱ ተጠቅመውበት ያበቃበት ነገር ሲሆን ነው፣ ለእነሱ የማይስማማቸው ነገር ሲሆን ነው ለእኛ አሳልፈው የሚሰጡን ማለት ነው። ራሳችን ጠብቁ ልጆች እና በዚህ አጋጣሚ አመሰግናለሁኝ አብራችሁ ሁላችሁን እንደምታዳምጡት እና እንደምትሰሙት ተስፋ አድርጋለሁኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ እንዲሁም ሼር ኮሜንት በማድረግ ቤተሰብ ይሁኑ። መልካም ቆይታል። ሰላሙ አለይኩም